ጤና ይስጥልን ክቡራን ተመልካችና ተከታዮች እንደምሰነበታችሁ፣ ይህ የፈቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች ለመንጃ ፍቃድ ተማሪዎችና ለአውቶሞቲቭ ተማሪዎች ግባቶን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬ ፕሮግራማችን ስለ አውቶማቲክ ትራንስሚሽን የጀመርነውን ክፍል ሁለት ፕሮግራማችን ስለ አውቶሜትድ ማኑዋል ትራንስሚሽንና ስለ አውቶማቲክ ቶርክ ኮንቨርተር ትራንስሚሽን ዘዴዎች እንነጋገራለን ማለት ነው። አብራችሁ ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ስኖር በኮመንት ሴክሽን ላይ ያስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ ና ሼር አድርጉ። እስከመጨረሻው ድረስ ላይክ፣ ሰብስክራይብ ና ሼር እያደረጋችሁ አብራችሁ ይቆዩ። በባለፈው እንግዲህ በክፍል አንድ ፕሮግራማችን ስለ አውቶማቲክ ትራንስሚሽን ላይ ስንት አይነት አውቶማቲክ ትራንስሚሽን እንዳሉ ከነዛ ውስጥ ደግሞ ሁለቱን አይተናል፣ ኮንቲኒስ ቫሪያብል ትራንስሚሽን ሲስተም እና ስለ ዱዋል ክሌክ ትራንስሚሽን ሲስተም አድቫንቴጃቸውን፣ ዲስአድቫንቴጃቸውና ወርኪንግ ፕሪንሲፕላቸውን እንዲሁም በሀገራችንና በዓለም አቀፍ ገበያ ላይ የትኞቹ ተሽከርካሪዎች እነዚህን የትራንስሚሽን ሲስተሞች እንደሚጠቀሙ አይተናል ማለት ነው። በዛሬው ደግሞ በክፍል ሁለት ስለ አውቶማቲክ ትራንስሚሽን በማድረገው ገለጻ ላይ ስለ አውቶሜትድ ማኑዋል ትራንስሚሽንና ስለ ቶርክ ኮንቨርተር ትራንስሚሽን ሲስተም አሰራሩ ሁኔታ አድቫንቴጃቸውን ዲስአድቫንቴጅ እና በየትኛው ተሽከርካሪዎች ላይ እንደሚገኙ እናያለን ማለት ነው። አብራችን ቆዩ። ክቡራን ተመልካቾች ተከታዮችህ በመግቢያ እንዳያችሁት የዛሬው ፕሮግራማችን ስለ አውቶማቲክ ትራንስሚሽን ክፍል ሁለት ፕሮግራማችን ነው። በክፍል አንድ ፕሮግራማችን ስለ አውቶማቲክ ትራንስሚሽን አይነቶች አይተናል፣ አራት አይነት መሆናቸውን፣ የሲቪቲ ትራንስሚሽን፣ የድዋል ክለች ትራንስሚሽን፣ የአውቶሜትድ ማኑዋል ትራንስሚሽን እና የቶርክ ኮንቨርተር ትራንስሚሽን ናቸው ብለን አራት አይነት መኖራቸውን እና ከእነዚህ ውስጥ ደግሞ ስለ ሁለቱ አይተናል ይህም ማለት ኮንቲኒስ ቫሪያብል ትራንስሚሽን ሲቪቲ ትራንስሚሽን አይነቶች፣ ጥቅማቸውን፣ ጉዳታቸውንና የትኞቹ የተሽከርካሪ አይነቶች እንደሚጠቀሙ እንዲሁም የተሽከርካሪ አይነቶችንም ጠቅሰናል። ለምሳሌ እነ ባይኪ ኤንኮር GX፣ ቼቭሮሌት ማሊቡ፣ ቸርሊስተር፣ ፎርድ፣ ሆንዳ፣ ሃዩንዳ አክሰንት፣ ሃዩንዳ ላንትራ፣ ሃዩንዳይ ኮና፣ ኢንፊኒቲ፣ ኪያ፣ ሌክሰስ ከሊንኮሊን ምርቶች የተወሰኑ ይጠቀማሉ። ሚትሱቢሺ ላይ የተወሰኑ ተሽከርካሪዎች የሲቪቲ ትራንስሚሽን ይጠቀማሉ። የኒሳን ተሽከርካሪዎች እነ ኒሳን አልቲማ፣ ኒሳን ኪክስ፣ ኒሳን ማክሲማ፣ ሙራኑ ብለን ተነጋግርናል። እነ ሱባሩ፣ እነ ቶዮታ ላይ ደግሞ አቫሎን ሃይብሪድ፣ ቶዮታ ሲኤችአር፣ ቶዮታ ካምሪ ሃይብሪድ፣ ቶዮታ ኮሮላ ሃይብሪድ፣ ቶዮታ ኮሮላ ክሮስ፣ ቶዮታ ሃይላንደር ሃይብሪድ፣ ቶዮታ ፒሪየስ፣ ቶዮታ ፒሪየስ ፕራይም እና ቶዮታ ራቫፎ ሃይብሪድ ላይ እንደሚገኝ እንዲሁም ማሩቲ ሲዙኪ ላይም የሲቪቲ ትራንስሚሽን እንደሚገኝ ተነጋግረናል ማለት ነው። በቀጣይ ደግሞ ያየነው ስለ ዱዋል ክላሽ ትራንስሚሽን አይተናል። ዱዋል ክላሽ ትራንስሚሽን ወርኪንግ ፕሪንሲፕሉ እንዴት ነው፣ አድቫንቴጁ፣ እንዲሁም ዲስአድቫንቴጅ ብለን ተነጋግረናል። ከዛም በኋላ ደግሞ የዱዋል ክላሽ ትራንስሚሽን ሲስተም የሚጠቀሙ የተሽከርካሪ አይነቶችን አይተናል ለማስታወስ ያክል እና ፖርቼ፣ አልፋ ሮሚዮ፣ ቮልስ ዋገን፣ ኦዲ፣ ታታ ሞተር፣ ሲት፣ ስኮዳ፣ ቦጋቲ፣ ሃይንዳይ ክሬታ ሆንዳ እነ ቮልስዋገን ጎልፍ ጂቲ ዋን ሃዩንዳይ ኤላንትራ ኤን ሞዴል ቢኤምደብሊው ኤም ቱ ሃዩንዳይ አር ኤስ ስሪ ሴዳን ፌራሪ ካሊፎርኒያና የመሳሰሉትን ጠቅሰን ነበረ ማለት ነው። በዛሬው ፕሮግራማችን ደግሞ ስለ አውቶሜትድ ማኑዋል ትራንስሚሽን እና ስለ አውቶማቲክ ቶርክ ኮንቨርት እንነጋገራለን። ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችን ቆዩ። በዛሬ እንግዲህ ስለ አውቶሜትድ ማንዋል ትራንስሚሽን ስንነጋገር እነዚህ የኃይል አስተላላፊ ክፍሎች የማኑዋል ኃይል አስተላላፊን ኃይል የማስተላለፍ ዘዴ በአውቶማቲክ ፍሪሲዮንና ማርሽ በመጠቀም ኃይልን ለማስተላለፍ የምንጠቀምበት የተሽከርካሪ አይነት ነው ማለት ነው። እነዚህ አውቶሜትድ ማንዋል ትራንስሚሽን ልክ እንደ ማኑዋል ትራንስሚሽን አይነት ነው አሰራራቸው። ነገር ግን በተለያዩ አክቸተሮችና ሴንሰሮች አማካኝነት ጥርስ የመቀያየር ሂደት በአውቶሜትድ በሆነ መንገድ ይከናወናል ማለት ነው። እንዴት ይሰራል ብንል አውቶሜትድ ማንዋል ትራንስሚሽን የተለያዩ ሴንሰሮችን ይጠቀማል። የተለያዩ አክቹዌተሮችን እና ኤሌክትሮኒክ ኮንትሮል ዩኒት ወይም ደግሞ ኢሲዩን በመጠቀም የተለያዩ ጥርሶች፣ ጊርቦክስ ውስጥ እንዲቀየሩ ያደርጋሉ ማለት ነው። አውቶሜትድ ማንዋል ትራንስሚሽን ላይ ከተለያዩ ሴንሰሮች ማለትም ከቬይክል ስፒድ ሴንሰር፣ ትሮትል ፖዚሽን ሴንሰር፣ ኢንጂን ስፒድ ሴንሰር መረጃን በመውሰድ ጥርሶችን ይቀያየራሉ ማለት ነው። የተሽከርካሪያችን ስፒድ ሲጨምር የተሽከርካሪያችን ኢንጂን ስፒድ ሲጨምር እንዲሁም የትሮትል ፖዚሽን ሴንሰሩ የተወሰነ ከረንት በምንሰጥበት ሰዓት ያንን ከረንቶች አይቶ ወይም ደግሞ ከነዛ የተለያዩ ግብአቶችን ይወስድና ጥርሶችን የመቀያየር ስራን ይሰራል ማለት ነው። አውቶሜትድ ማኑዋል ትራንስሚሽን እንደ ማኑዋል ኃይል አስተላለፊ ዘዴ ተሽከርካሪዎች ጥርስን ለመለወጥ የሚያስችል አማራጭ ሲኖረው ጥርሱንም ለመለወጥ ማርሹ ማኑዋል ሞድ ላይ በማድረግ ወደፊት በመግፋት ወይም ደግሞ ወደኋላ በመሳብ ጥርሶቹን ፕላስ እና ማይነስ በማድረግ መቀየርና የተለያዩ የሀይል ልዩነትን ማግኘት እንድንችል ይረዳናል ማለት ነው። ስለዚህ አውቶሜትድ ማኑዋል ትራንስሚሽን በእንደዚህ አይነት መልኩ ይሰራል ማለት ነው። ይሄ የትራንስሚሽን ሲስተም ምን አይነት ጥቅሞችን ያስገኛል ብለን አድቫንቴጆችን ስናይ የመጀመሪያው ምንድን ነው የነዳጅ ነው ፎር ቤተር ፊውል ኤፊሸንሲ ነው። የነዳጅ ፍጆታችን እጅግ በጣም አነስተኛ ይሆናል ማለት ነው። ጥርሶችን ቶሎ ቶሎ በመቀየር የነዳጅ ፍጆታን ይቀንስልናል። አውቶሜትድ በሆነ መንገድ ጥርሶች ስለሚቀያየሩ ማለት ነው። ምንም አይነት ድሮፕ የሚሆን ሀይል አይኖርም። ስለዚህ ነዳጅ ፍጆታ ላይ ጥሩ ናቸው። ሌላኛው ኮስት ኢፌክቲቭ ነው። አውቶሜትድ ማንዋል ትራንስሚሽን ለማምረት አነስተኛ ወጪን ይጠቀማል ማለት ነው። ፋብሪካው በሚያመርትበት ሰዓት ትራንስሚሽን ሲስተሙ እጅግ በጣም አነስተኛ ነው። ምክንያቱም አክቹዌተርና ሴንሰሮች ብቻ ናቸው ያሉት ማለት ነው። እነዚህ ሴንሰሮችና አክቹዌተሮች ናቸው ጊርቦስ ውስጥ ሄደው መልእክት እየሰጡ ጥርሶች እየተቀያየሩ የሚሄዱት ማለት ነው። ሌላኛው ደግሞ ማኗል ተሽከርካሪን ድምፅን መስማት ድምፅን እየሰሙ ወይ ደግሞ አርፒኤምን እያዩ ጥርስ ለመቀየር ለመለማመድ አመቺ ናቸው ማለት ነው። ስለዚህ ለአዲስ አሽከርካሪዎች ጥሩ ናቸው። ሌላኛው ፎር ሲቲ ድራይቪንግ ነው። በተጨናነቀ ቦታዎች ላይ፣ አስቸጋሪ ቦታዎች ላይ ለማሽከርከር ማኑዋል ሞድ ላይ አድርገን ተጠቅመን ከዛ ሃይዌይ ላይ ሲያጋጥመን ወደ ዲ ወይ ደግሞ ወደ ፉል አውቶማቲክ ቀይረ ነው ማሽከርከር እንድንችል አማራጮች ይኖሩታል ማለት ነው። ሌላኛው ለአሽከርካሪዎች ምቾት አለው ማለት ነው። ከማኑዋል ተሽከርካሪ አንጻር ይሄ አውቶሜትድ ማኑዋል ተሽከርካሪ ስለሚል እንደ መደበኛው ማኑዋል ትራንስሚሽን አይነት ፍሪ ሲሆንና ማርሽን በእጃችን ስለማንቀያየር ከማኑዋል ተሽከርካሪ አንጻር ምቾታችንን ይጠብቅልናል ማለት ነው። ስለዚህ አውቶሜትድ ማኑዋል ትራንስሚሽን አድቫንቴጁ ይሄ ነው ማለት ነው። ዲስ አድቫንቴጆችን ደግሞ ስናየው በአነስተኛ ፍጥነት ስናሽከረከር እግራችን ላይ የመንቀጥቀጥ እና ምቾትን የመንሳት ነገሮች ይኖራሉ፣ ሰምታይምስ ማለት ነው። ሁሌም ባይሆን አነስተኛ ፍጥነት ስናሽከረክር፣ ዳገት ላይ አስቸጋሪ ቦታዎች ስናሽከረክር የመንቀጥቀጥ ባህሪ ሊኖረው ይችላል። ሌላኛው ሌስ ኢንጌጂንግ ድራይቪንግ ኤክስፒሪየንስ ነው። ልክ እንደ ማኑዋል ተሽከርካሪዎች ማርሹ ሲገባ ጥርስ ሲቀየር ስለማናቅ እንደዚህ አይነት ነገሮች እንግዲህ መዘንጋት ነገሮች ሊፈጠርብን ይችላል። ከዛ በተጨማሪ ደግሞ ፍሬን ሳንይዝ ወደ ዲ ብንቀይር ወይንም ደግሞ ወደ አር ብንቀይር ሺፍት ሌቨሩ ይንቀሳቀሳል ጥርስ ግን ስለማይቀየር እንደዚህ አይነት ነገሮች ሊኖሩ ስለሚችሉ ምናልባት ጥርስ ስንቀይር ጥንቃቄ ማድረግ ይኖርብናል ማለት ነው። ማርሽ መቀየሩን ላናቅ እንችላለን። ስለዚህ ይህንን ማየት ያስፈልጋል ማለት ነው። ሌላኛው ፖቴንሻል ፎር ስሎወር ሪስፖንስ ታይም ከሌላ አውቶማቲክ ትራንስሚሽን አንጻር ነዳጅ ስንሰጠው ቶሎ ያለ መፍጠን ነገሮች ይኖራሉ። ምክንያቱም ኢንጂን ስፒድ፣ የተሽከርካሪውን ስፒድ፣ ትሮትል ፖዚሽን ሴንሰር ከነዛ ሁሉ መረጃ ከወሰደ በኋላ ጥርሶችን ስለሚቀይር ቶሎ የመቀየር ነገሮች አይኖሩትም ልክ እንደ ማኑዋል ትራንስሚሽን ። ይህ አሁን አውቶሜትድ ማኑዋል ትራንስሚሽን ስለሚል ከመደበኛው ማኑዋል ትራንስሚሽኖች ጋር ነው እያወዳደርን የምንሄደው ማለት ነው። ስለዚህ ከዛ አንጻር ቶሎ ጥርስ ሲቀየር አለማወቅ፣ ጥርስ ሲገባ አለማወቅ ነገሮች ስለሚኖሩ ጥንቃቄ ያስፈልጋል ማለት ነው። ሌላኛው ሜንቴናንስ ኮስቱ ነው። ከመደበኛው ማኑዋል ትራንስሚሽኖች አንጻር እነዚህ አውቶሜትድ ማኑዋል ትራንስሚሽኖች ከዲዛይናቸው አንጻር ከተለያዩ አክቸተሮች ሴንሰሮች፣ አንጻር የጥገና ወጪያቸው ከፍ ይችላል ማለት ነው። ስለዚህ ይህንን አድቫንቴጅ እና ዲስአድቫንቴጅ አይተን የአውቶሜትድ ማኑዋል ትራንስሚሽን ልንመርጥ ይገባል ማለት ነው። ሌላኛው እንግዲህ በሀገራችን ገበያ እንዲሁም በዓለም አቀፍ ገበያ ላይ የኤኤምቲ ወይ ደግሞ አውቶሜትድ ማኑዋል ትራንስሚሽን ተገጥሞላቸው የሚንቀሳቀሱ ተሽከርካሪዎችን ስናይ ለምሳሌ እነ ኪያ ሶኔት ሃዩንዳይ ቬኑ፣ ሃዩንዳይ ክሬታ፣ ኪያ ሴልቶስ፣ ማሩቲ ሱዙኪ ምርቶች ማለት ነው፣ ታታ ቲያጎ፣ ታታ ሃሪየር፣ ማሂንድራ፣ ኒሳን ማግናይት የሚባሉ የተሽከርካሪ አይነቶች የአውቶሜትድ ማኑዋል ትራንስሚሽንን ይጠቀማሉ ማለት ነው። ከዛ በተጨማሪ እነ ዳሽያና እነ ሬኖልትም እነዚህ አይነት ትራንስሚሽን ሲስተምን ይጠቀማሉ ማለት ነው። ስለዚህ አውቶሜትድ ትራንስሚሽን ሲስተም ወርኪንግ ፕሪንሲፕሉ አድቫንቴጁ ዲስ አድቫንቴጁ እንዲሁም ደግሞ ይህንን ትራንስሚሽን ሲስተም የሚጠቀሙ የተሽከርካሪ አይነቶች እነዚህን ይመስላሉ ማለት ነው። ሌላኛው ስለ አውቶማቲክ ቶርክ ኮንቨርተር ደግሞ እናያለን። አውቶማቲክ ቶርክ ኮንቨርተር ማለት ከሞተር የተገኘውን ኃይል ወደ ኃይል አስተላላፊ ክፍሎች ወይም ወደ አውቶማቲክ ኃይል አስተላላፊ ክፍሎች በማስተላለፍ ተሽከርካሪ እንዲንቀሳቀስ የሚያደርግ የትራንስሚሽን ሲስተም ነው ማለት ነው። በዓለም ላይ እንግዲህ እጅግ በጣም ጥሩ የሚባል የአውቶማቲክ ትራንስሚሽን አይነቶች ውስጥ አንደኛው የቶርክ ኮንቨርተር ትራንስሚሽን አይነት ነው ማለት ነው። ቶርክ ኮንቨርተር እንግዲህ በውስጡ ፓምፖች ተርባይንና ስቴተር እንዲሁም ደግሞ ይህንን የሚያንቀሳቅስልን ደግሞ ዘይት ይኖረዋል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ነው የሚሰራው። ቶርክ ኮንቨርተር እንግዲህ የራሱ የሆነ ፓምፖች አሉ። ፓምፑ ከሞተር ጋር በመገናኘት ከሞተር ጋር በተመሳሳይ ፍጥነት ይዞራል ማለት ነው። ስለዚህ አውቶማቲክ ቶርክ ኮንቨርተር ላይ ያለው ፓምፕ ከሞተር እኩል ይዞራል ማለት ነው። በዚህ ጊዜ እንግዲህ ውስጡ ዘይቶች አሉ ማለት ነው። እነዛን ዘይቶች በከፍተኛ ፍጥነት ያንቀሳቀሷቸዋል ማለት ነው። እነዛ ዘይቶች ደግሞ በሴንትሪፊጋል ፎርስ በሚንቀሳቀሱ በት ጊዜ አውቶማቲክ ኮንቨርተር ውስጥ ያለ ሌላ ፓርትን ወይም ደግሞ ተርባይን ዊል የሚባለውን ያንቀሳቀሳሉ ማለት ነው። ፓምፑ የሚገፋው ዘይት ይህንን ተርባይን ዊል በከፍተኛ ፍጥነት እንዲሽከረከር ያደርገዋል ማለት ነው። ተርባይኑ ደግሞ ከሀይል አስተላላፊ ኢንፑት ሻፍት ጋር በመገናኘት ተርባይኑ በሚንቀሳቀስበት ጊዜ ጊርቦክስ ውስጥ ወይ ደግሞ ካምቢ ውስጥ ያሉ ጥርሶች እንዲንቀሳቀሱ ወይ ደግሞ እንዲዞሩ ያደርጋል ማለት ነው። ስለዚህ ሞተሩ ቶርክ ኮንቨርተር ውስጥ ያለው ተርባይነር ዊሉን ያሽከረክራል። ፓምፑ በሚሽከረከርበት ጊዜ ደግሞ የሚያዞረው ዘይት ወይ የሚጨልፈው በሴንትሪፊጋል ፎርስ የሚጨልፈው ዘይት ደግሞ ተርባይነር ዊሉን ያንቀሳቅሰዋል ማለት ነው። ተርባይነር ዊሉ ደግሞ በሻፍት አማካኝነት ከጊርቦክስ ጋር ስለሚገናኝ ጊርቦክስ ውስጥ ያሉትን ጥርሶች ያንቀሳቀሳል ማለት ነው። ስለዚህ ቶርክ ኮንቨርተር በእንደዚህ አይነት መልኩ ይሰራል ማለት ነው። የቶርክ ኮንቨርተርን ጥቅም እንግዲህ ስናይ የመጀመሪያው ምንድን ነው ፎር ስሙዝ ፓወር ትራንስፈሪንግ ነው። ነዳጅ ስንቀንስ ወይም ደግሞ ስንጨምር ልክ እንደ ማኑዋል ተሽከርካሪዎች ፍጥነቱ ወዲያው መቀነስና ፍጥነቱ ወዲያው የመጨመር ባህሪ የለውም። ምክንያቱም በዚህ ቶርክ ኮንቨርተር ውስጥ በሚገኙ የተለያዩ ሜካኒዝሞች አማካኝነት ነዳጅ ስንቀንስና ነዳጅ ስንጨምር ጥርስ መቀየሩን ሳናቅ ወይም ደግሞ ያን ያክል ልክ እንደ ማኑዋል ተሽከርካሪ ሴንስ ሳናደረግ ጥርሶች እንዲቀያየሩ ያደርጋል። ሌላኛው የፊል ኢኮኖሚ ላይ ነው። ጥርሶች የሚቀየሩት በተርባይነር ዊሉ አማካኝነት ስለሆነ ነዳጅ ፍጆታችን ይቀንሳል፣ ወይም ደግሞ ድሮፕ የሚሆን ነዳጅ አይኖርም ማለት ነው። ሌላኛው የጥርስ መበላትና መፋፋቅን ይቀንሳል። በተሽከርካሪው ኃይል አስተላላፊ ክፍሎች ውስጥ የጥርስ መበላትን ይቀንስልናል ማለት ነው። ስለዚህ የቶርክ ኮንቨርተር ጥቅም ይሄ ነው ማለት ነው። ሌላኛው አድቫንቴጃቸውን እንዲህ ቶርክ ኮንቨርተር የሚጠቀሙት ተሽከርካሪዎች ያላቸውን አድቫንቴጅ ስናይ የመጀመሪያው ምንድነው ስሙዝ የሆነ ፓወር ዴሊቨሪ ነው። ያልተቆራረጠ ሀይል ከሞተር ወደ ሀይል አስተላላፊ ክፍሎች እንዲያልፍ በማድረግ ነዳጅ ስንሰጥና ስንቀንስ መንቀጥቀጥን በመቀነስ ምቾት እንዲኖረው ያደርጋል። ሌላኛው ፎር ኢንጂን ፕሮቴክሽን፣ አውቶማቲክ ቶርክ ኮንቨርተር የሚጠቀሙ ተሽከርካሪዎች ነዳጅ አላግባብ ስንሰጥ የተወሰነ ሀይልን በማቋረጥ በተጨናነቀ ቦታ ላይ እና ሞተር ላይ ከፍተኛ ጫና ሲኖር የሞተር ክፍሎች እንዳይጎዱ ያደርጋል ማለት ወይም ደግሞ የተወሰኑ ሀይሎችን ድሮፕ በማድረግ የተጨናነቀ ቦታ ላይ ዳገት ላይ አላስፈላጊ ቦታ ላይ ስናሽከረክር ሞተር እንዳይጎዳብን ያደርጋል ማለት ነው። ሌላኛው ስቴሊንግ ፕሬቬንሽን ነው። በተጨናነቀ ቦታ ስናሽከረክር ነዳጅ ስን ከተከለከለው ሞተር እንዳይጠፋ ያደርጋል ማለት ነው። ማኑዋል ተሽከርካሪዎች ላይ ለምሳሌ ማርሽ አስገብተን ነዳጅ ብንከለክሉ በተለይ ቤንዚን መኪኖች ከሆኑ ሞተር ሊጠፋ ይችላል ማለት ነው። ወደ አውቶማቲክ ቶርክ ኮንቨርተር ደግሞ ስንሄድ ነዳጅ ብንከለክለውም በአይደል የሚንቀሳቀሰው ሞተር ሀይል እየተጠቀመ ተሽከርካሪው ቀስ እያለ እንዲንቀሳቀስ ካልቻለም ደግሞ እዛው ጋር እንዲቆም ያደርጋል ማለት ነው። ስለዚህ እንደዚህ አይነት ጥቅሞች አሉት። ሌላኛው ኢዚ ፎር ኦፕሬሽን ነው። እንደ ማኑዋል ተሽከርካሪ ማርሽ ለመቀየር ፌ ሲሆና ሌሎች ተዛማኝ ነገሮች ስለሌለው የአሽከርካሪውን ድካም ይቀንሳል። ሞተርም ላይ የሚከሰቱ አላስፈላጊ ጉዳቶችን ይቀንስልናል። ስለዚህ አውቶማቲክ ቶርክ ኮንቨርተር የሚጠቀሙ ተሽከርካሪዎች እንደዚህ አይነት ጥቅሞች ይኖራቸዋል። ዲስአድቫንቴጃቸውን ደግሞ ስናይ በነዳጅ ሁኔታ ላይ ነው። አንደኛ ሞተር ካልሞቀ ዳገት ላይ ወይም ደግሞ ከፍተኛ ጭነት ተሸክመን የምናሽከረከር ከሆነ ነዳጅ አላግባብ እንዲያልቅ ሊያደርግ ይችላል ማለት ነው አሽከርካሪው ጉልበት አነሰው ብሎ ነዳጅ ይሰጣል። ይህ አውቶማቲክ ቶርክ ኮንቨርተር ግን መሸከም ወይ ደግሞ ማስተላለፍ ከሚችለው በላይ ነገሮች ማስተላለፍ ስለማይችል ነዳጅ ያለ አግባብ እንዲያልቅ ሊያደርግ ይችላል። ሌላኛው ክብደት ነው። ሌሎች ተሽከርካሪዎች ላይ ኃይል አስተላላፊ ያለ ሞተር አለ። የቶርክ ኮንቨርተር ያላቸው ተሽከርካሪዎች ግን ኃይል አስተላላፊው ሞተር፣ እንደገና ደግሞ ቶርክ ኮንቨርተር የሚባል መሳሪያ ለብቻ ይኖራቸዋል ማለት ነው። ይሄ ደግሞ በተሽከርካሪያችን ላይ ተጨማሪ ጫና ወይ ደግሞ ተጨማሪ ወይት እንዲኖረው ያደርጋል ማለት ነው። ሌላኛው ሊሚት ሊሆነ ኮንትሮል ይኖራል። ልክ እንደ ማኑዋል ተሽከርካሪ የምንፈልገውን ጥርስ መርጠን የምንፈልገውን ነገር እያደረግን መንዳት ስለማንችል ልክ እንደ ማኑዋል ተሽከርካሪ ኢዝ የሆነ አክሴለሬሽን ላናገኝ እንችላለ ወይ ደግሞ ፍጥነት ጉልበት ላናገኝ እንችላለን ማለት ነው። ምክንያቱም በቶርክ ኮንቨርተሩ ስለሚታዘዝ ማለት ነው። የእኛ ስራ ነዳጅ መስጠት ነው። ነዳጅ የምንሰጥበት ጊዜ ቶርክ ኮንቨርተሩ ነው። በፓምፕ እንዲሁም በተርባይን በስቴተር አማካኝነት ሀይልን ወደ ካምቢዮ የሚያስተላልፍልን ማለት ነው። ስለዚህ የሞተሩን ጉልበት እያየ ነው እንጂ እኛ እንደፈለግነው ጥርሶችን እየቀያየር ማሸከር ስለማንቸ ሊሚት የሆነ ኮንትሮል ይኖረዋል። ሌላኛው ፖቴንሻል ፎር ስሊፔጅ ነው። ዳገስ ስንወጣ ወይም ደግሞ በተለያዩ ምክንያቶች ትክክለኛው ማርሽ ካልመረጥም በቶር ኮንቨርተር ውስጥ ስሊፔጅ ይፈጠራል ማለት ነው። ይህ ማለምን ማለት ነው። ለምሳሌ ከፍተኛ ዳገት ላይ የወጣን በዲ ብቻ የምናሽከረክር ከሆነ እኛ ነዳጅ እንሰጠዋለን፣ የኢንጂኑ አርፒም ከፍተኛ ይሆናል፣ ተሽከርካሪው ግን በሞተሩ ፍጥነት ልክ እየሄደ አይደለም ማለት ነው። ይሄ ምን አለው ማለት ነው? ስሊፔጅ አለው ማለት ነው። ወይም ደግሞ ተሽከርካሪ ልንጎትት እንችላለን። ከፍተኛ የሆነ ጭነት ልንጭን እንችላለን ማለት ነው። በዚህ ጊዜ ስሊፔጅ ይፈጠራል ማለት ነው። ይሄ ደግሞ በኃይል አስተላላፊ ክፍሎች ላይ የተለያዩ ክለች ፕሌቶች ስላሉ እነዛን በመጉዳት በኃይል አስተላላፊ ክፍሎች ላይ ሙቀትና በሞተራችንም ላይ ጫና እንዲፈጠር እያደርጋል ማለት ነው። ስለዚህ እንደዚህ አይነት ችግሮች ኖሮ ስለሚችሉ ስናሽከረክር ጥንቃቄ ማድረግ ያስፈልጋል። ሌላኛው ደግሞ ከኮስት አንጻር ነው። በትክክል ማናሽከረክር ኮለ የሚፈለገው ማርሽ ተጠቅመን ማናሽከረክር ከሆነ ከሌሎች ተሽከርካሪዎች አንጻር ቶርክ ኮንቨርተር ላይ እንዲሁም የትራንስሚሽን ሲስተም ላይ ጉዳት ከመጣ ከፍተኛ ወጪ ሊያስወጣን ይችላል ማለት ነው። ስለዚህ አውቶማቲክ ቶርክ ኮንቨርተር የሚጠቀሙ ተሽከርካሪዎች ላይ እንደዚህ አይነት ዲስአድቫንቴጆች ይኖሩታል። እነዚህ ዲስአድቫንቴጆች እንግዲህ እንዳይኖሩ አነዳዳችንን አጠቃቀማችንን ማስተካከል ነው ማለት ነው። እንግዲህ በሀገራችን ገበያ እንዲሁም ደግሞ በዓለም አቀፍ ገበያ ላይ የአውቶማቲክ ቶርክ ኮንቨርተር የተገጠመላቸውን ተሽከርካሪዎች ስናይ እነ ቢኤም ደብሊው እነ ሚኒ የሚባሉ ኦዲአርኤስ ፋይቭ፣ እነ ፔጆት ሲትሮን ሃዩንዳይ ክሬታ 1.5 ሊትር የሚጠቀሙ የዲዝል ኢንጂን የተገጠመለት ተሽከርካሪ የአውቶማቲክ ትሮክ ኮንቨርተርን ይገጠማል። ቮልስዋገን ፖሎ፣ ስኮዳ፣ ማሂንድራ ኤክስዩቪ 500 የሚባሉ ተሽከርካሪዎች እነዚህን የአውቶማቲክ ትራንስሚሽን ይጠቀማሉ ማለት ነው። ከዛ በተጨማሪ ኪያ ሴልቶስ፣ ቮልስዋገን ቨርቹ፣ ስኮዳ ስላቪያ፣ መርሴዴስ ቤንዝ፣ ሆንዳ ቶዮታ እና ፖርቼ ይህንን ትራንስሚሽን ሲስተም ይጠቀማሉ ማለት ነው። በተለይ በሀገራችን ገበያ ላይ የቶዮታ ምርቶች የሆኑት ቶዮታ ኮሮላ እና ቶዮታ ቪትስ ላይ እነዚህን የትራንስሚሽን ሲስተሞች ይጠቀማሉ ማለት ነው። ስለዚህ የአውቶማቲክ ቶርክ ኮንቨርተር ተሽከርካሪዎች ላይ አሰራሩ ሁኔታ፣ አድቫንቴጁ፣ ዲስ አድቫንቴጅ እንዲሁም የሚጠቀሙት ተሽከርካሪዎች ይህንን ይመስላሉ ማለት ነው። ክቡራን ተመልካች ተከታዮች እንዳያችሁት እንግዲህ በዛሬው ፕሮግራማችን ስለ አውቶሜትድ ማኑዋል ትራንስሚሽንና ስለ ቶርክ ኮንቨርተር ትራንስሚሽን ሲስተም አይተናል ማለት ነው የአሰራሩን ሁኔታ አድቫንቴጅ እና ዲስ አድቫንቴጅን እንዲሁም ደግሞ በየትኞቹ የተሽከርካሪ አይነቶች ላይ እንደሚገኙ አይተናል ማለት ነው። በዚህ እንግዲህ ጥሩ የሆነ ግንዛቤ እንደምታገኙ ተስፋ አደርጋለሁ። ስለዚህ አንድ አሽከርካሪ ተሽከርካሪ መግዛት ሲፈልግ ወይም ደግሞ መጠቀም ሲፈልግ አውቶማቲክ ትራንስሚሽን ከሆነ ከእነዚህ አራቱ የትራንስሚሽን ሲስተሞች ውስጥ አንዱ ሊኖር ይችላል ማለት ነው። ስለዚህ ያ ትራንስሚሽን ሲስተም እንዴት እንደሚሰራ አድቫንቴጁን ዲስአድቫንቴጁና ምን አይነት ጥንቃቄ ማድረግ እንዳለብን ማወቅ ያስፈልጋል ማለት ነው። ስለዚህ በሁለት ተከታታይ ክፍል ስለ አውቶማቲክ ትራንስሚሽን ያየንበት ፕሮግራም ይህን ይመስላል ማለት ነው። የዚህ ክፍል ሶስት ቀጣይ ክፍል ላይ ደግሞ ስለ አውቶማቲክ ትራንስሚሽን ላይ ምን አይነት ጥንቃቄዎች በአጠቃላይ ማለት ነው ስለ አውቶማቲክ ትራንስሚሽን ላይ ምን አይነት ጥንቃቄዎች ማድረግ እንዳለብን እንነጋገራለን ማለት ነው። እስከዛው ድረስ አዲስ ኮናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ስሮ በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉ የሚደርስ ላይክ እና ሽር አድርጉ በቀ ቀጣይ የዚህን ክፍል ሶስት ፕሮግራም ይዤላችሁ እስከምንገናኝ ድረስ ሰላም ቆይ